ሰነዶቹ አይቶ መርምሮ የእሱን ሀሳብ ተቀብለን የአባልና የደጋፊያችን ሀሳብ ተቀብለን ወደ ቋሚ መሸጋገር ስለፈለግን ነው። ጊዜያዊ ፍቃድ እንዲሆን የፈለግ ነው። ፓርቲያችን እንዲቋቋም ምክንያት የሆነው ትግራይ ውስጥ ያለ የፖለቲካ ሁኔታ የሚታወቅ ነው። ትግራይ ከጄኖሳይዳል ጦርነት በኋላ ነው ያለችው። ሆኖ የትግራይ ሕዝብ ከፍተኛ ችግር ላይ ነው ያለው። ከፍተኛ የሆነ የሰላም እጦት አለ። ከፍተኛ የሆነ የሰላም መልካም አስተዳደር እጦት አለ። የፍትህ ችግሮች አሉ። የኢኮኖሚ ችግር አለ። የተደጋጋ ህይወት ትግራይ ውስጥ ያለም ያ ችግር ደግሞ በነበርንበት መንገድ የሚፈታ አይደለም። እስካሁን ስንጓዝበት የነበረ መንገድ ችግሮችን የባበስ እንደሆነ እንጂ መፍትሄ ሊሆን አልቻለም። ሄደ ሄዶ የሄድነው መንገድ የተጓዙባቸው መንገዶች ያው መጨረሻ በዚህ ጦርነት ላይ ነው አልሞስ የተቋጨው።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 ትንሻቸ የፖለቲካ ሁኔታ ለመፍጠር ፖለቲካል ስፔሱ ትንሽ የተስተካከለ ለማድረግም አንድ አስተዋጽኦ እናደርጋለን ብለን እናምናለን። እዚ እንታገላለን። ራእያችን ዶን ግዛክትል ነው፣ በአማርኛ ምን እንደሚባል የሆነ ሆኖ፣ ምዕሪትን ምዕብልትን ትግራይ ለመፍጠር ነው። ኦልሞስት ሃርሞኒየስ እንደ አድቫንስድ የሆነ ማህበረሰብ ለመፍጠር ማለት ነው። የተስተካከለና በሳይንስና ቴክኖሎጂ የተሻለ ደረጃ ያላት ትግራይ እንደማለት ነው። እስካሁን ያለን የጀግንነት ደፊኒሽናችንም ሪዲፋይን ማድረግ እንፈልጋለን። ትውልዱ በጦርነት በሚመጣ ጀግንነት ስምም መታቀብ አለበት። የአያቶቻችን የአባቶቻችን የሚከበር ነው፣ ነገር ግን ከዛ ወጥተን በሳይንስና በቴክኖሎጂ ተወዳዳሪ የሆነ ማህበረሰብ በመፍጠር ነው ቀጣይነታችን ማረጋገጥ ነው የሚችለው። ስለዚህ ይህምን ራዕይ ይዘን ነው ወደ ትግል እየገባ ነው ያለነው እየተቀላቀል በአዲስ መልክ እ አብዛኞቻችን አሁን አስተባባሪ ኮሚቴ ያለን ትግሉ አዲስ አይደለም ይህንን ፓርቲ ግን በአዲስ መንገድ ቀይሰን አዲስ አስተሳሰብ ይዘን መታገል ፈልገን ይህን ራእይ እውን ለማድረግ ማለት ነው ራእያችን እውን ለማድረግ መሳሪያ ፕሮግራማችን ነው የሚሆነው ፕሮግራማችን ተዘጋጅቶ በእኛ ለበል አልቀዋል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 ታሳቢ ያደረገ ነው። ስለዚህ አዲስም ትውልድ ፍላጎት ታሳቢ አድርጎ የተቀረጸ ፕሮግራም ነው። ዝርዝሩ ይፋ በምናደርግበት በተለያየ መንገድ ምናየው ይሆናል። በተለይ ወጣቱ እና ምሁሩ ደግሞ እዚ ላይ ከፍ ያለ አስተዋጽኦ እንዲያደርግ ኤክስፔክት እናደርጋለን፣ እንጠብቃለን። ሌላ ኮንሰር እንዲሆነ ዜጋ ቢሆን ከየት ሚሆን ዘኔዶች አግኝቶ እድል ያገኘ ሀሳብ የሰጠ እንደሆነ ለመቀበል ዝግጁ መሆናችንን በዚህ አጋጣሚ መግለጽ ፈልጋለሁ።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 ቀጥሎ መተዳደሪያ ደንብ የሚባል ነው። ድርጅት የሚገዛበት የሚተዳደርበት ፓርቲ ኮንስሽን እንደማለት ነው። የፓርቲ ህገ መንግስት እንደማለት ነው። ሶስተኛ ሰነዶች እነዚህ ሁለት መሰረታዊ የሚባሉ ሰነዶች የሚያብራሩ ናቸው። እነዛ ሰነዶች ጥቅል ስለሆኑ ምን ማለት ነው፣ ምን ማለት አይደለም የሚል ተጨማሪ ማብራሪያ ሰነዶች አሉ። እነዚህም ተጠናክረው ለውይይት ዝግጅ ሆነዋል። በቀጣይ ከሰኞ ጀምሮ ነው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 የሚቀጥል ይሆናል። ሁለተኛ ከአሁን በፊት እዚያው ያልነበረ ወጣቱ በስፋት የምናሳተፍ ይሆናል። ሶስተኛ ምሁሩ ኃይልም ያሳተፈ ይሆናል። በድምር እነዚህ የአዲስ ትውልድ ፓርቲ ስለሚሆን አዲስ ትውልድ በስፋት የሚሳተፍበት የነገይቱም ትግራይን ለመገንባት ልዩ አስተዋጽኦ የሚያደርግበትና ያለሰለሰ ጥረት የሚያደርግበት እንዲሆን አስበን የምልመላ ስራችን እንቀጥላለን። ከትግራይ ውጭ በተለያዩ ኢትዮጵያ አካባቢዎች ያለ ትግራዋይም ቢሆን የሚመዘገብበት ስርዓት እንፈጥራለን። አዲስ አበባም ከአዲስ አበባ ውጭ ያለው ትግራዋይ የስምረት ፓርቲ አባል ለመሆን የሚያዘጋጀው የሚያበቃው ነገር በፕሮግራም ከተቀበለ አባል ይሆናል። ይህ ለማድረግ ደግሞ አደረጃጀቶቹ በትግራይ ውስጥ ሳይሆን ከኢትዮጵያ በተለያዩ አካባቢዎችና ከተሞችንም እንዲሁ አደረጃጀቶች ይኖሩናል። ሶስተኛ የዲያስፖራ ኮሚኒቲ ናቸው፣ የትግራይ ተወላጆች የተለያየ ዓለም አካባቢ ያሉ የትግራይ ተወላጆች ይህንን ሁኔታ አመቻችተን የምናቀርብ ይሆናል። በየ አካባቢም አደረጃጀቶች ይኖሩናል ማለት ነው። እነዚህ ስራዎች በሚቀጥሉት አንድ ወር አካባቢ የሚያልቁ ናቸው። እነዚህ ለማድረግ ደግሞ ቅድም እንዳልኩት ትግራይ ውስጥ የተለያየ መድረኮች ይኖሩናል። በየዘኑ በየወረዳውና ከተማ እንዲሁ በየቀበሌው አደረጃጀት የምንፈጥር ጽሕፈት ቤቶች የምናቋቁም ከሆነ ይህንን በተመለከተን በቀጣይነት የተለያዩ መድረኮች ይኖሩናል። ከክልል ጀምሮ እስከ ቀበሌ መድረኮች ይኖሩናል። እነዚህ መድረኮች ከተጠናከሩ፣ የአባል ምልመላው ካለ ከተጠናቀቀ፣ መድረኮችም ከተጠናቀቁ፣ በአጭር ጊዜ ውስጥ ደግሞ ትግራይ ውስጥ ጉባኤ የምናካሄድ ይሆናል። ጉባኤው ክርምት ከማለቁ በፊት የሚጠናቀቅ ሆነ አንድ ወር እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራች ጉባኤ ይካሄዳል። በየጊዜው የሚኖሩ አዳዲስ ዲቨሎፕመንትስ ካሉ ደግሞ አንድ፣ በራሳችን የማህበራዊ ሚዲያ ገጾች አሉ፣ በነዚ ይፋው እናደርጋለን። ሁለት ደግሞ በነዚህ በሚኒስትር ሚዲያ እንዲሆን እየቀረብ ማብራሪያ የምንሰጥበት፣ ጥያቄዎችንም ካሉ በሁሉም ፎርማት ጥያቄዎችን ተቀብለን ማብራሪያ የምንሰጥ መሆኑን በዚ አጋጣሚ ማድረግ ይፈልጋለሁ። የሚዲያ ተቋማትንም ኢቨን ሚዲያው ይሄ ማህበራዊ ወሰቻችን ላይ ጥያቄ ሲኖራችሁ እዛው ላይ ከጻፋችሁ ሚዲያ ሪስፖንድ ለማድረግ ዝግጁ መሆናችን በዚህ አጋጣሚ መግለጽ ፈልጋለሁ። አመሰግናለሁ።